ሁላችንም እንደምናውቀው ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው። ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው? ወደ ራስ መመለስ አስፈላጊ ይሆናል። ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬውን ቪዲዮችንን ከመጀመራችን በፊት ይህን ቪዲዮ ላይክ በማድረግ እንድትጀምሩ ተሳስባችኋለሁ። መልካም ቆይታ። ራሷን የምታክብር ሴት አይምሮዋን፣ ስነልቦናዋንና አካላዊ ጤንነቷን በሚገባ ትጠብቃለች። ስለዚህ አንድ ነገር ልብ በይ። ሁሌ ጊዜም ለራሷ ቅድሚያን የምትሰጥ ሴት ራሷን የምታከብር ሴት መሆኗን መገንዘብ አለብሽ። ይቺ ሴት ላመነችበት ነገር ደግሞ የማንንም ማረጋገጫ፣ የማንንም ድጋፍ፣ የማንንም አጀብ፣ የማንንም ነገር ጭብጨባቸውንም ቢሆን አትፈልግም። ምንድን ነው የሚሆነው? ከደረጃዋ ዝቅ አትልም። ከማይገቧት ነገሮች ጋር ቆማ አትደራደርም። ህልሟን ለመኖር ዋጋ ትከፍላለች። ስለ ራሷ ያላትን አመለካከት በሚገባ ጠንቅቃ ታውቃለች ማለት ነው። ስለዚህ ራስሽን የምታከብሪ ሴት ሁኚ እህቴ በመጀመሪያ ራስሽን ስታከብሪ ለራስሽ ተገቢ የሆነ አመለካከት ይኑርሽ ይህን ሳታደርጊ ሌሎች እንዲያከብሩሽና እንዲንከባከቡሽ መጠበቅ ፈጽሞ የማይጠበቅ ነገር ስለሆነ ለራስሽ ከፍ ያለ ዋጋን ስጪ። ስለዚህ ለራስሽ ዋጋን መስጠት በጣም አስፈላጊ ነው። እነዚህም ደግሞ ታዲያ የተለመዱና ተራ የሆኑ ቃላቶችን፣ ተራ የሆኑ ንግግሮችን ከአንደበትሽ ፈጽሞ ማውጣት የለብሽም። የማይመለከትሽን፣ የማይመጥንሽን ስፍራ መገኘት አስፈላጊ አይደለም፣ ይሄ ለራስሽ ያለሽን ክብር ስለሚያሳንሰው። አንድ ነገር ደግሞ ልብ ማለት ያለብሽ የአንቺ መኖር ትርጉም ከማይሰጣቸው ሰዎች መሃል እንኳን እንዳለሽ ከተሰማሽ ከእነዚያ ሰዎች መሃል ውልቅ ብለሽ ነው መውጣት ያለብሽ። ምክንያቱም ለራስሽ ክብር ያለሽ ሴት መሆንሽን ማስመስከር አለብሽ። ስለዚህ ራስን ማክበር ቁልፍ የሆነ ጉዳይ መሆኑን በትክክል መረዳት አለብሽ። ከዚሁም ጋር በተመሳሳይ መልኩም ደግሞ ሌሎችንም ማክበር የግድ እንደሆነ ማወቅ አለብሽ። ምክንያቱም በተለይ ወንዶችን ከዚህ በፊትም እንደነገርኳቸው እኛ ወንዶች በሴቶች መከበርን እንፈልጋለን። ሴቶች ሲያከብሩን በጣም ደስ ይለናል። ምክንያቱም የሆነ ተፈጥሮ የተሰጠን አይነት ስጦታ ስለሆነ ወንዶችን እየናክሽ ዝቅ እያደረግሻቸው በምላሹ ከነርሱ አክብሮትን ማግኘት መፈለግ ፈጽሞ የማይቻል ነገር ነው አይደለም? አንድ ገበሬ ጤፍን ዘርቶ መጨረሻ ላይ የሚያጭደው ምንድን ነው? በቆሎ አያጭድም አይደለ? የዘራው ጤፍ ስለሆነ በመጨረሻ ጤፍን ለማጨድ ነው የሚነሳው። በተመሳሳይ መልኩም አንቺም ለሌሎች ክብርን የምትሰጭ ከሆነ ሌሎችን የምታከብሪ ሴት ከሆንሽ በምላሹ መከበር ይሆናል ማለት ነው ያንቺ፣ ምንም ያህል የጠበቅሽው እንኳ ባይሆን የሆነ ደረጃ የሆነ ሌብል፣ ከፍ ያለ ይሆናል ማለት ነው። ነገር ግን ከአንቺ የሚጠበቀው ራስሽንም እንደምታከብሪ ሁሉ ሌሎች ሰዎችንም አክባሪ መሆን አለብሽ። በተለይ ወንዶችንን ሌሎችን አክብሪ የምልሽ ለመመሰለሽ፣ በተለይ አንዳንድ ሴቶች እኔ ራሴን ካከበርኩ ስለሌሎች ሌሎች ምን አገባኝ የሚል አስተሳሰብ ስላላቸው ነው። ይህ ደግሞ ፍጹም የሆነ ተገቢ አይደለም። ሌሎችን ማክበር አስፈላጊ ነው። በተጨማሪም ደግሞ አንዳንድ ሴቶች ራሳቸውን ያከብራሉ፣ የፍቅር አጋራቸውን ከነርሱ ጋር ያለውንም ሰው ያከብሩታል። ነገር ግን ሌላኛው ሰውን ሌሎች ሰዎችን ለማክበር ፍላጎት አያድርባቸውም፣ ደግሞ ፍላጎት የላቸውም። ምንን ያመላክታል መሰላችሁ? በተለይ በወንዱ ዘንድ እቺ ሴት የምትወደኝ ወይም ደግሞ የምታከብሬ አርቲፊሻል ነው ወይም ደግሞ የላይ የላይ የሆነ መከበር ስለሆነ እችን ሴት መራቅ አለብኝ የሚልም አስተሳሰብ ሊያድርበት ይችላል። ስለዚህ በተቻለሽ መጠን ሁሉንም ሰው ለማክበር ሞክሪ። ምክንያቱም ወንዶችንም ሌሎችንም ሰዎች ባከበርሽ ቁጥር ለራስሽም ዋጋሽን ከፍ እያደረግሽው ስለምትይ። ሌላኛው እንግዲህ ከወንዶች ዘንድ አክብሮትን ለማግኘት የምታስቢ ከሆነ ማዳበር ያለብሽ ባህሪ ነው ብዬ የማስበው ሁልጊዜ ታማኝ ሴት መሆን አለብሽ ኦነስት፣ ታማኝ የሆን ሴት መሆን አለብሽ። አንድ ነገር ልብ በይ እህቴ። ሁሉም ነገር ኖሮሽ፣ ገንዘብም ኖሮሽ እውቀትም ሊኖርሽ ይችላል፣ ውበትም ሊኖርሽ ይችላል፣ በጣም ብዙ የተለያዩ ስብናዎች ሊኖሩሽ ይችላል። ነገር ግን ታማኝ ካልሆንሽ እነዚህ ሁሉ በዜሮ ሊባዙ የሚችሉበት ሁኔታ ሊፈጠር ይችላል፣ በተለይ በፍቅር ግንኙነት ላይ ሲሆን። ስለዚህ ታማኝነትን ደግሞ ከሚያጎድሉ ነገሮች ፈጽሞ መራቅ አለብሽ። ታማኝ ሴት የሆነችን ሴት ደግሞ እኛ ወንዶች በጣም እናከብራታለን። ታማኝነትሽን የሚገነዘቡ ወንዶች ደግሞ ለአንቺ ያላቸው ስፍራ ለአንቺ ያላቸው ቦታ ከፍተኛ ስፍራ ይሆናል። እንግዲህ ታማኝ ለመሆን ከአንቺ የሚጠበቀው ነገር የለም፣ ምክንያቱም ታማኝ ሆነሽ መገኘት ብቻ ነው። ለምንም ነገር ለቃልሽ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል። ታማኝ ሴት ሆነሽ መገኘት አስፈላጊ ነው ማለት ነው። ታማኝነትን የተገነዘቡ ወንዶች ደግሞ አንቺ ታማኝ ሴት መሆንሽን የሚያውቁ ወንዶች ደግሞ የበለጠ ያከብሩሻል። ሁሌ ጊዜ ታማኝ ሆነሽ ለመገኘት ሞክሪ። ሌላኛው እንግዲህ ማዳብር ያለብሽ ባህሪ ወይም ደግሞ ሊኖርሽ የሚገባው ባህሪ ከታማኝነት ቀጥሎ ቃልሽን አክባሪ ሴት መሆን አለብሽ። የምታደርጊውን ነገር አደርጋለሁ ብለሽ ቃል መግባት፣ የማታደርጊውን ነገር አደርጋለሁ ብለሽ ቃል መግባት የለብሽም። ቃል የገባሽውን ደግሞ በተግባር ላይ ሁልጊዜ ማዋል አለብሽ። እንግዲህ ብዙ ሴቶች አጠገባቸው ባለው ወንድ ለመወደድ ብለው ብቻ በሚያስቁም፣ በማያስቁም በወንዶች ቀልድ ሲስቁ እንመለከታለን። ይሄ ከምን የመጣ ነው? እውቀትን ከመገደብ የመጣ ነው። ስለዚህ ለመከበር የምትፈልጊ ከሆነ ያለሽን እውቀት ለመደበቅ ወይም ደግሞ ኃይል ለማድረግ ጥረትን አታደርጊ። በተቻለ መጠን አሳማኝ ባልሆነ ነገር ላይ ለመስማማት ጥረትን ማድረግ የለብሽ የማያሳምንሽ ከሆነ ወንዱ ስህተት እየሰራ ከሆነ ልታርሚ ይገባል። ምክንያቱም ከሰው ስህተት ከብረት ዝገት አይጠፋም አይደለም የሚባለው። ስለዚህ ልታርሚ ይገባል። እንደዚህ የማታደርጊ ከሆነ የማታደርጊ ሴት ከሆንሽ ግን በወንድ ልጅ መከበር ፈጽሞ የማይታሰብ ነገር ይሆናል። እርሱ ራሱ ይታዘብሻል መጨረሻ ላይ። እሱ ብቻ አዋቂ ብለሽ ራስሽን እንዳላወቂ መቁጠር የለብሽ። የምታውቂውን ነገር በተቻለሽ መጠን ለመደበቅ መሞከር የለብሽ። ሰዎች ደግሞ እኛ በተለይ ወንዶች ልንሳሳት እንችላለን አይደለም ስህተታችንን ለማረም ቶቻችንን እንዳናስተካክል ለማድረግ ጥረትን ነው እንጂ ማድረግ ያለብሽ ዝም ብለሽ እውቀትሽን ደብቀሽ ያለሽን ነገር ደብቀሽ ማለፍ የለብሽ። ስለዚህ በተቻለሽ መጠን ያለሽን እውቀት ለመደበቅ አትሞክሪ። እኛ ወንዶች በሀሳብ የምትሞግተንን በእውቀት የምትሞግተንን በጣም እንወዳለን። ስለዚህ ያለሽን እውቀት ባለመደበቅ በወንዶች ዘንድ ከበሬታን ለማግኘት ጥረት ማድረግ አለብሽ። እንግዲህ ታዲያ የምትናገሪውና ለማንሳት የምትፈልጊው ነገር ካለሽ በድፍረት መናገር አስፈላጊ ነው። ወንዶች አንቺ በምትናገሪው ነገር ባይስማማም እንኳን የምታስቢውና ያመንሽበትን የምትናገርን ሴት ያከብሯታል። እንግዲህ በወንዶች ዘንድ የሚገባሽንና ያልተሸራረፈ ፍቅርን ከዛም አልፎ አክብሮትን ለማግኘት የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ራስሽን ማክበር ነው። ሁላችንም እንደምናውቀው ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው? ወደ ራስ መመለስ አስፈላጊ ይሆናል። ራሷን የምታከብር ሴት አይምሯዋን ስነ ልቦናዋን፣ እና አካላዊ ጤንነቷን በሚገባ ትጠብቃለች። ስለዚህ አንድ ነገር ልብ በይ። ሁሉ ጊዜም ለራሷ ቅድሚያን የምትሰጥ ሴት ራሷን የምታከብር ሴት መሆኗን መገንዘብ አለብሽ። ይቺ ሴት ላመነችበት ነገር ደግሞ የማንንም ማረጋገጫ፣ የማንንም ድጋፍ፣ የማንንም አጀብ፣ የማንንም ነገር ጭብጨባቸውንም ቢሆን አትፈልግም። ምንድነው የሚሆነው? ከደረጃዋ ዝቅ አትልም። ከማይገቧት ነገሮች ጋር ቆማ አትደራደርም። ህልሟን ለመኖር ዋጋ ትከፍላለች። ስለ ራሷ ያላትን አመለካከት በሚገባ ጠንቅቃ ታውቃለች ማለት ነው። እዚህ ራስሽን የምታከብሪ ሴት ሁኚ እህቴ። በመጀመሪያ ራስሽን ስታከብሪ ለራስሽ ተገቢ የሆነ አመለካከት ይኖርሽ ይህን ስታደርጊ ሌሎች እንዲያከብሩሽ እና እንዲንከባከቡሽ መጠበቅ ፈጽሞ የማይጠበቅ ነገር ስለሆነ ለራስሽ ከፍ ያለ ዋጋን ስጪ። ስለዚህ ለራስሽ ዋጋን መስጠት በጣም አስፈላጊ ነው። እነዚህም ደግሞ ታዲያ የተለመዱና ተራ የሆኑ ቃላቶችን ተራ የሆኑ ንግግሮችን ከአንደበትሽ ፈጽሞ ማውጣት የለብሽም። የማይመለከትሽን የማይመጥንሽን ስፍራ መገኘት አስፈላጊ አይደለም፣ ይሄ ለራስሽ ያለሽን ክብር ስለሚያሳንሰው። አንድ ነገር ደግሞ ልብ ማለት ያለብሽ የአንቺ መኖር ትርጉም ከማይሰጣቸው ሰዎች መሃል እንኳን እንዳለሽ ከተሰማሽ ከነዚያ ሰዎች መሃል ውልቅ ብለሽ ነው መውጣት ያለብሽ። ምክንያቱም ለራስሽ ክብር ያለሽ ሴት መሆንሽን ማስመስከር አለብሽ። ስለዚህ ራስን ማክበር ቁልፍ የሆነ ጉዳይ መሆኑን በትክክል መረዳት አለብሽ። ከዚሁም ጋር በተመሳሳይ መልኩም ደግሞ ሌሎችንም ማክበር የግድ እንደሆነ ማወቅ አለብሽ። ምክንያቱም በተለይ ወንዶችን ከዚህ በፊትም እንደነገርኳቸው፣ እኛ ወንዶች በሴቶች መከበርን እንፈልጋለን። ሴቶች ሲያከብሩን በጣም ደስ ይለናል። ምክንያቱም የሆነ ተፈጥሮ የተሰጠን አይነት ስጦታ ስለሆነ ወንዶችን እየናክሽ ዝቅ ያደረግሻቸው በምላሹ ከነርሱ አክብሮትን ማግኘት መፈለግ ፈጽሞ የማይቻል ነገር ነው። አይደለ? አንድ ገበሬ ጤፍን ዘርቶ መጨረሻ ላይ የሚያጭደው ምንድነው? በቆሎ አያጭድም አይደለ? የዘራው ጤፍ ስለሆነ በመጨረሻ ጤፍን ለማጨድ ነው የሚነሳው። በተመሳሳይ መልኩም አንቺም ለሌሎች ክብርን የምትሰጪ ከሆነ ሌሎችን የምታከብሪ ሴት ከሆንሽ በምላሹ መከበር ይሆናል ማለት ነው። ያንቺ ምንም ያህል የጠበቅሽው እንኳን ባይሆን የሆነ ደረጃ የሆነ ሌቭል ከፍ ያለ ይሆናል ማለት ነው። ነገር ግን ከአንቺ የሚጠበቀው ራስሽንም እንደምታከብሪ ሁሉ ሌሎች ሰዎችንም አክባሪ መሆን አለብሽ። በተለይ ወንዶችንን ሌሎችን አክብር የምልሽ ለመመሰለሽ፣ በተለይ አንዳንድ ሴቶች እኔ ራሴን ካከበርኩ ስለሌሎች ሌሎች ምን አገባኝ የሚል አስተሳሰብ ስላላቸው ነው። ይህ ደግሞ ፍፁም የሆነ ተገቢ አይደለም። ሌሎችን ማክበር አስፈላጊ ነው። በተጨማሪም ደግሞ አንዳንድ ሴቶች ራሳቸውን ያከብራሉ፣ የፍቅር አጋራቸውን ከእነርሱ ጋር ያለውንም ሰው ያከብሩታል። ነገር ግን ሌላኛው ሰውን ሌሎች ሰዎችን ለማክበር ፍላጎት አያድርባቸውም። ደግሞ ፍላጎት የላቸው ምንን ያመላክታል መሰላችሁ? በተለይ በወንዱ ዘንድ እቺ ሴት የምትወደኝ ወይም ደግሞ የምታከብሬ አርቲፊሻል ነው ወይም ደግሞ የላይ የላይ የሆነ መከበር ስለሆነ እጅን ሴት መራቅ አለብኝ የሚል አስተሳሰብ ሊያድርበት ይችላል። ስለዚህ በተቻለሽ መጠን ሁሉንም ሰው ለማክበር ሞክሪ። ምክንያቱም ወንዶችንም ሌሎችንም ሰዎች ባከበርሽ ቁጥር ለራስሽም ዋጋሽን ከፍ እያደረግሽው ስለምትሄጂ ሌላኛው እንግዲህ ከወንዶች ዘንድ አክብሮትን ለማግኘት የምታስቢ ከሆነ ማዳበሪ አለብሽ ባህሪ ነው ብዬ የማስበው፣ ሁልጊዜ ታማኝ ሴት መሆን አለብሽ። ኦነስት ሆንሽ፣ ታማኝ ሆንሽ ሴት መሆን አለብሽ። አንድ ነገር ልብ በይ እህቴ፣ ሁሉም ነገር ኖሮሽ፣ ገንዘብም ኖሮሽ፣ እውቀትም ሊኖርሽ ይችላል፣ ውበትም ሊኖርሽ ይችላል፣ በጣም ብዙ የተለያዩ ስብናዎች ሊኖሩሽ ይችላል። ነገር ግን ታማኝ ካልሆንሽ እነዚህ ሁሉ በዜሮ ሊባዙ የሚችሉበት ሁኔታ ሊፈጠር ይችላል። በተለይ በፍቅር ግን ግንኙነት ላይ ሲሆን። ስለዚህ ታማኝነትን ደግሞ ከሚያጎድሉ ነገሮች ፈጽሞ መራቅ አለብሽ። ታማኝ ሴት የሆነችን ሴት ደግሞ እኛ ወንዶች በጣም እናከብራታለን። ታማኝነትሽን የሚገነዘቡ ወንዶች ደግሞ ለአንቺ ያላቸው ስፍራ፣ ለአንቺ ያላቸው ቦታ ከፍተኛ ስፍራ ይሆናል። እንግዲህ ታማኝ ለመሆን ከአንቺ የሚጠበቀው ነገር የለም። ምክንያቱም ታማኝ ሆነሽ መገኘት ብቻ ነው፣ ለምንም ነገር ለቃልሽ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል። ታማኝ ሴት ሆነሽ መገኘት አስፈላጊ ነው ማለት ነው። ታማኝነትን የተገነዘቡ ወንዶች ደግሞ አንቺ ታማኝ ሴት መሆንሽን የሚያውቁ ወንዶች ደግሞ የበለጠ ያከብሩሻል። ሁሌ ጊዜ ታማኝ ሆነሽ ለመገኘት ሞክሪ። ሌላኛው እንግዲህ ማዳበር ያለብሽ ባህሪ ወይም ደግሞ ሊኖርሽ የሚገባው ባህሪ ከታማኝነት ቀጥሎ ቃልሽን አክባሪ ሴት መሆን አለብሽ። የምታደርጊውን ነገር አደርጋለሁ ብለሽ ቃል መግባት፣ የማታደርጊውን ነገር አደርጋለሁ ብለሽ ቃል መግባት የለብሽም። ቃል የገባሽውን ደግሞ በተግባር ላይ ሁል ጊዜ ማዋል አለብሽ። እንግዲህ ብዙ ሴቶች አጠገባቸው ባለው ወንድ ለመወደድ ብለው ብቻ በሚያስቁም በማያስቁም በወንዶች ቀልድ ሲስቁ እንመለከታለን። ይሄ ከምን የመጣ ነው? እውቀትን ከመገደብ የመጣ ነው። ስለዚህ ለመከበር የምትፈልጊ ከሆነ ያለሽን እውቀት ለመደበቅ ወይም ደግሞ ኃይል ለማድረግ ጥረትን አታደርጊ። በተቻለ መጠን አሳማኝ ባልሆነ ነገር ላይ ለመስማማት ጥረትን ማድረግ የለብሽም። የማያሳምንሽ ከሆነ ወንዱ ስህተት እየሰራ ከሆነ ልታርሚው ይገባል። ምክንያቱም ከሰው ስህተት ከብረት ዝገት አይጠፋም አደለም የሚባለው። ስለዚህ ልታርሚ ይገባል። እንደዚህ የማታደርጊ ከሆነ የማታደርጊ ሴት ከሆንሽ ግን በወንድ ልጅ መከበር ፈጽሞ የማይታሰብ ነገር ይሆናል። እርሱ ራሱ ይታዘብሻል። መጨረሻ ላይ እርሱ ብቻ አዋቂ ብለሽ ራስሽን እንዳላወቂ መቁጠር የለብሽም የምታውቂውን ነገር በተቻለሽ መጠን ለመደበቅ መሞከር የለብሽ። ሰዎች ደግሞ እኛ በተለይ ወንዶች ልንሳሳት እንችላለን አደለም? ስህተታችንን ለማረም ስህተቶቻችንን እንዳናስተካክል ለማድረግ ጥረትን ነው እንጂ ማድረግ ያለብሽ፣ ዝም ብለሽ እውቀትሽን ደብቀሽ ያለሽን ነገር ደብቀሽ ማለፍ የለብሽ። ስለዚህ በተቻለሽ መጠን ያለሽን እውቀት ለመደበቅ አትሞክሪ። እኛ ወንዶች በሀሳብ የምትሞግተንን በእውቀት የምትሞግተንን በጣም እንወዳለን። ስለዚህ ያለሽን እውቀት ባለመደበቅ በወንዶች ዘንድ ከበሬታን ለማግኘት ጥረት ማድረግ አለብሽ። እንግዲህ ታዲያ የምትናገሪውና ለማንሳት የምትፈልጊው ነገር ካለሽ በድፍረት መናገር አስፈላጊ ነው። ወንዶች አንቺ በምትናገሪው ነገር ባይስማሙም እንኳን የምታስቢውና ያመንሽበትን የምትናገርን ሴት ያከብሯታል። እንግዲህ በወንዶች ዘንድ የሚገባሽን እና ያልተሸራረፈ ፍቅርን ከዛም አልፎ አክብሮትን ለማግኘት የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ራስሽን ማክበር ነው። ሁላችንም እንደምናውቀው ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው፣ ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው? ወደ ራስ መመለስ አስፈላጊ ይሆናል። ራሷን የምታከብር ሴት አይምሯዋን ስነልቦናዋን፣ እና አካላዊ ጤንነቷን በሚገባ ትጠብቃለች። ስለዚህ አንድ ነገር ልብ በይ። ሁሌ ጊዜም ለራሷ ቅድሚያን የምትሰጥ ሴት ራሷን የምታከብር ሴት መሆኗን መገንዘብ አለብሽ። ይቺ ሴት ላመነችበት ነገር ደግሞ የማንንም ማረጋገጫ፣ የማንንም ድጋፍ፣ የማንንም አጀብ፣ የማንንም ነገር ጭብጨባቸውንም ቢሆን አትፈልግም። ምንድን ነው የሚሆነው? ከደረጃዋ ዝቅ አትልም። ከማይገቧት ነገሮች ጋር ቆማ አትደራደርም። ህልሟን ለመኖር ዋጋ ትከፍላለች። ስለ ራሷ ያላትን አመለካከት በሚገባ ጠንቅቃ ታውቃለች ማለት ነው። እዚህ ራስሽን የምታከብሪ ሴት ሆኚ እህቴ። በመጀመሪያ ራስሽን ስታከብሪ ለራስሽ ተገቢ የሆነ አመለካከት ይኖርሽ ይህን ስታደርጊ ሌሎች እንዲያከብሩሽና እንዲንከባከቡሽ መጠበቅ ፈጽሞ የማይጠበቅ ነገር ስለሆነ ለራስሽ ከፍ ያለ ዋጋን ስጪ። ስለዚህ ለራስሽ ዋጋን መስጠት በጣም አስፈላጊ ነው። እነዚህም ደግሞ ታዲያ የተለመዱና ተራ የሆኑ ቃላቶችን ተራ የሆኑ ንግግሮችን ከአንደበትሽ ፈጽሞ ማውጣት የለብሽም። የማይመለከትሽን የማይመጥንሽን ስፍራ መገኘት አስፈላጊ አይደለም፤ ይሄ ለራስሽ ያለሽን ክብር ስለሚያሳንሰው። አንድ ነገር ደግሞ ልብ ማለት ያለብሽ የአንቺ መኖር ትርጉም ከማይሰጣቸው ሰዎች መሃል እንኳን እንዳለሽ ከተሰማሽ ከእነዚያ ሰዎች መሃል ውልቅ ብለሽ ነው መውጣት ያለብሽ። ምክንያቱም ለራስሽ ክብር ያለሽ ሴት መሆንሽን ማስመስከር አለብሽ። ስለዚህ ራስን ማክበር ቁልፍ የሆነ ጉዳይ መሆኑን በትክክል መረዳት አለብሽ። ከዚሁም ጋር በተመሳሳይ መልኩም ደግሞ ሌሎችንም ማክበር የግድ እንደሆነ ማወቅ አለብሽ። ምክንያቱም በተለይ ወንዶችን ከዚህ በፊትም እንደነገርኳቸው እኛ ወንዶች በሴቶች መከበርን እንፈልጋለን። ሴቶች ሲያከብሩን በጣም ደስ ይለናል። ምክንያቱም የሆነ ተፈጥሮ የተሰጠን አይነት ስጦታ ስለሆነ ወንዶችን እየናክሽ ዝቅ እያ ያደረግሻቸው በምላሹ ከነርሱ አክብሮትን ማግኘት መፈለግ ፈጽሞ የማይቻል ነገር ነው። አይደለ? አንድ ገበሬ ጤፍን ዘርቶ መጨረሻ ላይ የሚያጭደው ምንድን ነው? በቆሎ አያጭድም። አይደለ? የዘራው ጤፍ ስለሆነ በመጨረሻ ጤፍን ለማጨድ ነው የሚነሳው። በተመሳሳይ መልኩም አንቺም ለሌሎች ክብርን የምትሰጪ ከሆነ ሌሎችን የምታከብሪ ሴት ከሆንሽ በምላሹ መከበር ይሆናል ማለት ነው ያንቺ ምንም ያህል የጠበቅሽው እንኳ እንኳን ባይሆን የሆነ ደረጃ የሆነ ሌቭል ከፍ ያለ ይሆናል ማለት ነው። ነገር ግን ከአንቺ የሚጠበቀው ራስሽንም እንደምታከብሪ ሁሉ ሌሎች ሰዎችንም አክባሪ መሆን አለብሽ። በተለይ ወንዶችን ሌሎችን አክብር የምልሽ ለመመሰለሽ በተለይ አንዳንድ ሴቶች እኔ ራሴን ካከበርኩ ስለሌሎች ሌሎች ምን አገባኝ የሚል አስተሳሰብ ስላላቸው ነው ይህ ደግሞ ፍጹም የሆነ ተገቢ አይደለም ሌሎችን ማክበር አስፈላጊ ነው በተጨማሪም ደግሞ አንዳንድ ሴቶች ራሳቸውን ያከብራሉ የፍቅር አጋራቸውን ከእነርሱ ጋር ያለውንም ሰው ያከብሩታል ነገር ግን ሌላኛው ሰውን ሌሎች ሰዎችን ለማክበር ፍላጎት አያድርባቸውም ደግሞ ፍላጎት የላቸው ምንን ያመላክታል መሰላችሁ በተለይ በወንዱ ዘንድ እቺ ሴት የምትወደኝ ወ ወይም ደግሞ የምታከብሬ አርቲፊሻል ነው፣ ወይም ደግሞ የላይ የላይ የሆነ መከበር ስለሆነ እችን ሴት መራቅ አለብኝ የሚልም አስተሳሰብ ሊያድርበት ይችላል። ስለዚህ በተቻለሽ መጠን ሁሉንም ሰው ለማክበር ሞክሪ። ምክንያቱም ወንዶችንም ሌሎችንም ሰዎች ባከበርሽ ቁጥር ለራስሽም ዋጋሽን ከፍ እያደረግሽው ስለምትሄጂ። ሌላኛው እንግዲህ ከወንዶች ዘንድ አክብሮትን ለማግኘት የምታስቢ ከሆነ ማዳበሪ አለብሽ ባህሪ ነው ብዬ የማስበው ሁልጊዜ ታማኝ ሴት መሆን አለብሽ። ሆነስት ታማኝ የሆን ሴት መሆን አለብሽ። አንድ ነገር ልብ በይ እህቴ፣ ሁሉም ነገር ኖሮሽ፣ ገንዘብም ኖሮሽ፣ እውቀትም ሊኖርሽ ይችላል፣ ውበትም ሊኖርሽ ይችላል፣ በጣም ብዙ የተለያዩ ስብናዎች ሊኖሩሽ ይችላል። ነገር ግን ታማኝ ካልሆንሽ እነዚህ ሁሉ በዜሮ ሊባዙ የሚችሉበት ሁኔታ ሊፈጠር ይችላል፣ በተለይ በፍቅር ግንኙነት ላይ ሲሆን። ስለዚህ ታማኝነትን ደግሞ ከሚያጎድሉ ነገሮች ፈጽሞ መራቅ አለብሽ። ታማኝ ሴት የሆነችን ሴት ደግሞ እኛ ወንዶች በጣም እናከብራታለን። ታማኝነትሽን የሚገነዘቡ ወንዶች ደግሞ ለአንቺ ያላቸው ስፍራ ለአንቺ ያላቸው ቦታ ከፍተኛ ስፍራ ይሆናል። እንግዲህ ታማኝ ለመሆን ከአንቺ የሚጠበቀው ነገር የለም፣ ምክንያቱም ታማኝ ሆነሽ መገኘት ብቻ ነው። ለምንም ነገር ለቃልሽ ሊሆን ይችላል፣ ለተለያዩ ነገሮች ሊሆን ይችላል። ታማኝ ሴት ሆነሽ መገኘት አስፈላጊ ነው ማለት ነው። ታማኝነትን የተገነዘቡ ወንዶች ደግሞ፣ አንቺ ታማኝ ሴት መሆንሽን የሚያውቁ ወንዶች ደግሞ የበለጠ ያከብሩሻል። ሁሌ ጊዜ ታማኝ ሆነሽ ለመገኘት ሞክሪ። ሌላኛው እንግዲህ ማዳበር ያለብሽ ባህሪ ወይም ደግሞ ዲኖርሽ የሚገባው ባህሪ ከታማኝነት ቀጥሎ ቃልሽን አክባሪ ሴት መሆን አለብሽ። የምታደርጊውን ነገር አደርጋለሁ ብለሽ ቃል መግባት፣ የማታደርጊውን ነገር አደርጋለሁ ብለሽ ቃል መግባት የለብሽ አልገባሽውን ደግሞ በተግባር ላይ ሁሉ ጊዜ ማዋል አለብሽ። እንግዲህ ብዙ ሴቶች አጠገባቸው ባለው ወንድ ለመወደድ ብለው ብቻ በሚያስቁም በማያስቁም በወንዶች ቀልድ ሲስቁ እንመለከታለን። ይሄ ከምን የመጣ ነው? እውቀትን ከመገደብ የመጣ ነው። ስለዚህ ለመከበር የምትፈልጊ ከሆነ ያለሽን እውቀት ለመደበቅ ወይም ደግሞ ሀይል ለማድረግ ጥረትን አታደርጊ። በተቻለ መጠን አሳማኝ ባልሆነ ነገር ላይ ለመስማማት ጥረትን ማድረግ የለብሽ የማያሳምንሽ ከሆነ ወንዱ ስህተት እየሰራ ከሆነ ልታርሚው ይገባል ምክንያቱም ከሰው ስህተት ከብረት ዝገት አይጠፋም አይደለም የሚባለው ስለዚህ ልታርሚ ይገባል እንደዚህ የማታደርጊ ከሆነ የማታደርጊ ሴት ከሆንሽ ግን በወንድ ልጅ መከበር ፈጽሞ የማይታሰብ ነገር ይሆናል እሱ ራሱ ይታዘብሻል መጨረሻ ላይ እሱ ብቻ አዋቂ ብለሽ ራስሽን እንዳላወቂ መቁጠር የለብሽ የምታውቂውን ነገር በተቻለሽ መጠን ለመደበቅ መሞከር የለብሽ ሰዎች ደግሞ እኛ በተለይ ወንዶች ልንሳሳት እንችላለን አደለም ስህተታችንን ለማረም ቶቻችንን እንዳናስተካክል ለማድረግ ጥረትን ነው እንጂ ማድረግ ያለብሽ ዝም ብለሽ እውቀትሽን ደብቀሽ ያለሽን ነገር ደብቀሽ ማለፍ የለብሽ። ስለዚህ በተቻለሽ መጠን ያለሽን እውቀት ለመደበቅ አትሞክሪ። እኛ ወንዶች በሀሳብ የምትሞግተንን በእውቀት የምትሞግተንን በጣም እንወዳለን። ስለዚህ ያለሽን እውቀት ባለመደበቅ በወንዶች ዘንድ ከበሬታን ለማግኘት ጥረት ማድረግ አለብሽ። እንግዲህ ታዲያ የምትናገሪውና ለማንሳት የምትፈልጊው ነገር ካለሽ በድፍረት መናገር አስፈላጊ ነው። ወንዶች አንቺ በምትናገሪው ነገር ባይስማሙም እንኳን የምታስቢውና ያመንሽበትን የምትናገርን ሴት ያከብሯታል። እንግዲህ በወንዶች ዘንድ የሚገባሽንና ያልተሸራረፈ ፍቅርን ከዛም አልፎ አክብሮትን ለማግኘት የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ራስሽን ማክበር ነው። ሁላችንም እንደምናውቀው ማንም ሰው ወንዶችን ጨምሮ እንዲያከብሩሽ የምትፈልጊ ከሆነ በመጀመሪያ ራስሽን ሪስፔክት ወይም ደግሞ ራስሽን ማክበር በጣም አስፈላጊ ነው። ምክንያቱም ሰዎችን እንዲያከብሩሽ ልታስገድጃቸው አትችይም። ስለዚህ አስፈላጊው ነገር ወዴት መሄድ ነው የሚሆነው? ወደ ራስ መመለስ አስፈላጊ ይሆናል። የዛሬን አበቃው። ለአብሮነታችሁ አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም